ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾች ከብስራት ኤፍኤም የዩቲዩብ ቻላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው ብለ ተቆይታችን እንደተለመደው በሳምንቱ መጨረሻ የሚከናወኑ የዕለተ ቅዳሜ ጨዋታዎችን እናደርሳለን። ዕለተ አርብ ደግሞ የተከናወኑ ጨዋታዎችን በተመለከተ ውጤታችሁ ምን ይመስላል? እነሱን ያጋራናችሁ ሰፋ ያለ ቆይታ እናደርጋለን። አብራችሁን ቆዩ ግብዣችን ነው። የምናስቀድመው ዕለተ አርብ የተደረጉ የአውሮፓ ታላቅ ሊጎች የትኞቹ ጨታቸውን ከውኑ፣ ሌሎችም ሊጎች የተከናወኑ ካሉ እነርሱንም እንቃኛለን። ታዲያ በቅድሚያ ኦግስቡርግን ከቦሩሲያ ዶርትሙንድ ያገናኘ የጀርመን ቡንደስ ሊጋ የጨዋታ መርሃ ግብር ነበረ። ይህ የጨዋታ መርሃ ግብር በእንግዳ ቡድን ዶርትሙንድ አንድ ለዜሮ አሸናፊነት ተጠናቋል። ሰርሂ ጉራሲ ብቸኛዋን ጎል አስቆጥሮ በቢጫና ጥቁር ለባሾቹ ሦስት ነጥብ አሳክተው ከሜዳ እንዲወጡ ማድረግ ይችሏል። የጀርመን ቡንደስ ሊጋ ዘንድሮ በጣም ባየር ሙኒክ በጣም እጅግ በራቀ የጥራት ደረጃ ነው ሂደቱን እየመራ የሚገኘው ከዚህ ቀደም ባሳለፍናቸው ሁለትና ሶስት ዓመታት ቦሩሲያ ዶርትሙንድ ከዚያም አለፍ ሲል ሬድቡል ሌብዚሽ ባይሊቨርኩሰን በጣም ጠንካራ ተፏካሪ የሆነው ለሙኒክ ቀርበው ነበር። ሊቨርኩሰንም እንደዚሁ ከባቫሪያኖቹ ዋንጫን መንጠቁ ይታወቃል። በጂያቢ አሎንሶ ስብስብ ማለት ነው። አሁን ላይ ሊቨርኩሰን ያንን ጥንካሬውን አቶታል። እርግጥ ነው እጅግ አስፈላጊ ተጫዋቾች እንደነ ዮናታን ታ፣ ጀረም ፍሪምፖንግ፣ ንጭመር ፔሮሂን ካፔ፣ እንዲሁም ደግሞ ግራኒ ዣካ፣ ፍሎሪያን ቤትስ የመሳሰሉ ተጫዋቾች ከ ስብስቡ ተለያይተዋል። ይህን ተከትሎ የጣስ ደረጃቸው እምብዛም ሆኖ ነው የተመለከትን የምንገኙ ዘንድሮም ያን ጥንካሬ ነው መመለከት አልቻልንም። ትናንት ዶርትሙንድ ድል አድርጓል በደር ክላሲከር። ከሳምንታት በፊት ሙኒክ ድል ማድረጉ ይታወቃል። ባየር ሙኒክ በጣም አስደናቂ ግስጋሴ ላይ የሚገኝ ክለብ ሆኗል። ዶርትሙንድ ግን ድል ቀንቶታል። ኦግስቡርግ ግን ድል ማድረግ ይችሏል። በስፔን ላሊጋም ሄታፌን ከጂሮና ያገናኘ ጨዋታ ነበረ። ሄታፌ ሁለት ለአንድ አሸንፏል። ማሪዮ ማርቲንና ቦርሃ ማዮራል የድል ጎሎቹን አስቆጠሩ። ከዚያም ባለፈ ደግሞ ለጂሮና አንዱን ጎል አንጋፋው ክርስቲያን ስቷኒ ነው ኳስና መረብድ ማዋሃድ የቻለው። ጂሮና እንደምናውቀው ከጥቂት ጊዜያት በፊት ለዋንጫው ሊፎካከር የነበረ በሚሽል የሚመራው የነበረው ጂሮና ለዋንጫው ሉስኪያን ፎካር የደረሰ ቡድን ነበረ። ይህ ካታሎን ክለብ አሁን ላይ ግን አቅሙ ከርቶት በሊጉ በጠንካራ ሆኖ እንኳን መዝለቅ የተሳነ ይገኛል። ትናንትም በሄታፌ ሽንፈት ገጥሞታል። ሌላኛው በሳውዲ ሮሻ ሊግ ዘንድሮ በተለይ አዳዲስ ያደጉ ክለቦችም አሉ። በጠንካራ መንገድ ነው የዘለቀ የሚገኘው። ትናንት አልሂላልን ከአልሻባብ ያገናኘው ጨዋታ ነበረ። አልሂላል ጨዋታውን አንድ ለዜሮ አሸንፏል። ሌላኛው አሊቲ ፋቅን ከአልሐዘም ያገናኘው ጨዋታ ሁለት ለሁለትን የተጠናቀቀው፣ እንደምናውቀው ከቅናቶች በፊት እንዲሁ አሊቲሃድ ድል በማድረግ አልናስረን በንጉሱ ዋንጫ ማለፉ ይታወቃል ወደ ቀጣዩ ዙር። ዘንድሮ አልናስር በጣም ጠንካራ ሆኖ ይተጓዝ የሚገኘው በሳውዲ ሮሻን ሊግ፣ ያለፈው ወደዳመ ሻምፒዮን አሊቲሃድ በአንጻሩ ደክሞን የተመለከት ነው። ከዚያ ይልቅ ግን እንደ አልቃዲሺያ አልቃዲሽያ ከዚያም ባለፈ ደግሞ አልተዋንን ጨምሮ አልሂላል ወደ ተሻለ መንገድ እየመጡ ያሉ የ ሊጉ ክለቦች ናቸው። በዚህ መንገድ ትናንት የተከረሙ ጨዋታዎችን ይመስላሉ። ወደ ዛሬ መርሃ ግብሮች ልውሰዳችሁ። የእንግሊዝ ፕሪምየር ሊግ ዛሬ በአስረኛ ሳምንት ጨዋታዎችን ያደርጋል። የምሳ ሰዓት ጨዋታ የለም ዛሬ ባለፈው ሳምንትም አልነበረም እንደምናውቀው ስምንት ሰዓት ከሰላሳ ይደረግ ነበረ። እናም በአንድ ሰዓት ከጨመረ በኋላ ወደ ዘጠኝ ሰዓት ነበረ ከፍ የሚለው ነገር ግን በሳለፍናቸው ሁለት ጨዋታዎች ላይ ይህንን አልተመለከትም። አስራ ሳል ላይ በጉልረሽ በርከት ያሉ ጨዋታዎች ይደረጋሉ። በሊጉ ኖቲንግሀም ፎረስት በሲቲ ግራውንድ ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ከሚጠብቁት ጨዋታዎች መካከል አንደኛው ነው። ኖቲንግሀም ፎረስት ያለፈውን የውድድር ዓመት ጥንካሬውን አጥቷል። በተለይ ደግሞ በክለቡ አሰልጣኝ የነበሩት ኑኖ ኤስፒሪቶ ሳንቶስ ከኢቫንጀሎስ ማሪናኪስ ጋር የፈጠሩት አለመግባባት ወዳጅነታችን ይሄ መነጋገራችን፣ መወያታችን እንደቀደሙ አይደለም ይላል ሐሳቦችን ሰጡ። በፕሬስ ኮንፈረንስ ሳይቀር ይሄን ሐሳብ ሲያነሱ ነበር። ያላቸው መቃረብ እንደሻከረ ሐሳብ ሰጡ። በተለይ የዱ ጋስፐር በበላይ አመራርነት በእግር ኳሱ ዘርፍ ወንቲንጋ ማምራቱን ተከትሎ ነገሮች ትንሽ መሻከረ ጀመሩ። ምክንያቱም በዝውውር ሂደትም ይበልጥ ነው ፕሮሰንስ፣ ለእርሳቸው ፍልስፍና የሚስማሙ ተጫዋቾችን ወደ ክለክባቸው ማምጣት ይፈልጋሉ። ይበልጥ ወደ ፖርቹጋል ሊግ ያደላ የዝውውር መንገድ እንዳላቸው ይታወቃል። በብዙ ምክንያት መስማማት አልቻሉም ነበር ነገሮች የኋላ ኋላ መቀጠል አልቻሉም። አንጄን መሾም ቻሉ። አንጄ ፖስቴኮግሉ እንደምናውቀው ቶተንሃም ስፐርስን ከበርካታ ዓመታት በኋላ የዋንጫ ባለቤት እንዲሁ ማድረግ የቻሉ አሰልጣኝ ነበሩ። ነገር ግን ሕይወት በሲቲ ግራውንድ ለእርሳቸው በጣም መጥፎ ነበር። ምንም ድል ሳይቀናቸው እጅግ መጥፎ የሚባል ክብረ ወሰንን አስመዝግበው ነው ከክለቡ ጋር የተለያዩት። እርግጥ ነው የተሰናበቱበትን ጨዋታ ስንመለክ ከቼልሲ ጋር ነበረ። በጣም እድሎችን ይፈጥሩ ነበር፣ አጋጣሚዎች ነበሯቸው። ነገር ግን ምንም አድርግ አይችሉም በዚያን ወቅት ሊወቀሱ አይገባም። አንጄ የኋላ ኋላ በውስን ደቂቃዎቹ ጨዋታው ከጠናቀቀ በኋላ ስንብታቸው ይፋ ተደረገ፣ ታወቀ። ሾን ዳይችን ሾሟል። እንግዲህ ኖቲንጋም ፎረስት እርሳቸውን ከሾሙ በኋላም በዩሮፓ ሊግ ፖርቶን አሸንፈው በመጀመሪያ ጨዋታቸው ድል ማድረግ ይቻሉ። ከዚያም በቦርንመዝ በሊጉ ሽንፈት ገጠማቸው። አሁን ደግሞ በሰሞንኛ አቋሙ እጅግ ጠንካራ ከሆነው ከማንቸስተር ዩናይትድ ጋር በሲቲ ግራውንድ ጨዋታቸውን ያከናውናሉ። በማንቸስተር ዩናይትድ በኩል በጎው ነገር ወደ ክለቡ ወደ ስብስቡ ከመጣ በኋላ ከያክስ አምስተርዳም በጣም አስደናቂ ፐርፎርም ሲያደርግ የነበረው ነገር ግን እርሱም በሚፈልግበት ጨዋታ ሁሉ ማንቸስተር በጉዳት ምክንያት በጣም ሲቸገር የከረሙ ሊሳንድሮ ማርቲኔዝ ወደ ሙሉ ልምድ ተመልሷል። ከቡድን አባላቶቹ ጋር ልምዶችን እከውኗል። ይህንን ማሳብ ተናግረዋል አሰልጣኝ ሩበን አሞሪም ወደ ልምድ መመለሱን። ነገር ግን አሁን ላይ ፊትነስ የሚባል ነገር አለ። አንድ ተጫዋች ከቡድን ጋር ልምድ ሰራ ማለት ማች ፊትነሱ ተሟልቷል ማለት አይደለም። ምክንያቱም ለረዥም ጊዜ ደግሞ ከሜዳ የራቀ ተጫዋች ወደ ሜዳ ሲመለስ በተወሰነ መንገድ ቋሚ ያሳለፉ ውስጥ የመግባት እድሉ በጣም አናሳ ነው። በሂደት ነው ተቀይሮ የገባ ፊትነሱ እየተሟላ ሲመጣ ወደ ሪትም እስኪገባ ድረስ የግድ መጠበቅ አለበት። ይህንም ሩበን አሞሪም አልሸሸጉም። ከዚያም ባለፈ ስለ ሀሪ ማጓየርን በተመለከተ ግልጽ የሆነ ሀሳብ አላነሱም። ሩብና ሞሪም ከዚያም ባለፈው ሌሎች የሚነሱ ነጥቦች አሉ። በተለይ ደግሞ የብሪያንን ቦሞ እና የአማዲ ያሎ ወደፊት የአፍኮን ወደ አፍሪካ ዋንጫ ማለት ነው እንግዲህ ዲሴምበር ላይ ታህሳስ ወር ላይ ይጀመራል። ይህን ተከትሎ ሁለቱን ተጫዋች ያጣል ማንቸስተር ዩናይትድ ብሄራዊ ናቸው ለመወከል በአፍሪካ ዋንጫ ስለሚሳተፉ ይህንንም ጥምረት እንግዲህ ያጣዋል። ሩብና ሞሪም በተወሰነ ሰፈር እንደሚያደርጉ ሀሳብ ሰጥቷል። ነገር ግን መፍትሄዎችን ለማበጀት ከወዲሁ እንደተዘጋጁ ሐሳቡን የሰጠበት አጋጣሚ ነው ያለው። አሰልጣኝ ሩብና ሞሪም ታዲያ ይህንን ጉዳይ እንዴት ባለ መንገድ ያስተካክሏል የሚለው ይጠበቃል። ከወዲሁ ግን የግድ አሁን ወሩ ኖቬምበር ላይ እንገኛለን። ስለዚህ ከአንድ ወር ጊዜያት በኋላ አፍኮን ሲጀመር ሁለቱን በተለይ በቀኝ መስመር ላይ ያላቸው ጥምረት በጣም አስደናቂ ነው ብሪያን ምቦሞና አማዲ ያሉ። ስለዚህ የተሻለ መፍትሄ ለማበጀት እንደሚሞክር ከዚያም አለፍ ሲል በዚያው ቦታ ደግሞ የሚጫወተው ኑሴር ማዝራዊም እንደዚሁ ለሞሮኮ ብሔራዊ ቡድን ያምራል። ወደ አፍኮንና ሶስት በአንድ ኮሪደር የሚጫወቱ በቀኝ መስመር የሚጫወቱ ተጫዋቾችን ያጣለት ከወዲሁ ሌሎች ተጫዋቾችን በዚያ ስፍራ ላይ ተገቢ የሚደ ላይ ብቃት እንዲያስመለክቱ ከወዲሁ ነገሮች ማስተካከል ይኖርባቸዋል። ከዚያም ባለፈ የመጀመሪያ አመቱ ላይ የነበረው የውድድር ጊዜን በተመለከተ በጣም ብዙ የተማርኩበት ጉዞ ነበረ የሚል ሀሳብን ሰጥቷል። በጣም አስከፊ ነበረ ያንረዳለው። ነገር ግን አሁን ላይ በጊዜ ለተራሳችን ለማሻሻል ጥረት እናደርጋለን የሚል ሀሳብን ሰጥቷል። አሰልጣኝ ሩብን አሞሪም ምንጊዜም እንደሚለው እስከ መጨረሻው አለት ድረስ ያለኝ ሁሉ እሰጣለሁ፣ ህልሜን መኖር ይፈልጋል የሚል ሀሳብ ይሰጣል። ሩብን አሞሪም ባሳለፍናቸው ሳምንታት በተለይ በወርሃ ጥቅምት በኦክቶበር ማለት ነው። በጣም ስኬታማ የሚባል ጊዜያትን ነው ማሳለፍ የቻለው እንደ ክለብ። ምክንያቱም ሰንደርላንድን ማሸነፍ ቻለ፣ አንፊል ላይ ሊቨርፑል ማሸነፍ ቻለ፣ ባሳለፍነው ሳምንት ደግሞ ኦልድትራፎርድ ላይ ብራይተንን አሸንፏል እና አሁን ላይ ወደ ሪትም የገባ ክለብ ይመስላል። ደረጃውን በጣም በተሻሻለ መንገድ ነው መቅረብ የቻለው። አሁን ላይ ክለቡ በተለይ የመልበሻ ክፍል መንፈሱ የተረጋጋ እንደሆነ እየተመለከተ እንገኝ። ትምክህታቸው እጅግ ከፍ ብሏል የማሸነፍ ሜንታሊቲያቸው እንደዚህ ጎልብቶሎ እየተመለከተ የምንገኘው አሁንም ቢሆን በሜዳ ላይ እንቅስቃሴ ውስጥ የጌም ማኔጅመንት ከዚያም ባለፈ ደግሞ አሁንም አማካይ ክፍል ላይ ክፍተቶቹ እንዳሉ እንመለከታለን። ይሄ በተለይ ምናልባት ባላቸው ሪሶርስ ችግሩን ለመቅረፍ ያልቻሉበት አጋጣሚ እንዳለ ማስተዋል ይቻል። ምክንያቱም የግድ ስድስት ቁጥር ተጫዋች በዝውውር መስኮቱ ላይ ወደ ስብስባቸው የግድ ማካት ይኖርባቸዋል። ከኖቲንግሃም ፎረስት ጋር እርግጥ ነው ከባድ ፈታ ሊሆን እንደሚችል ይታሳል። ምክንያቱም ኖቲንግሃም በሊጉ በጣም ደካማ የነጥብ ከሰበሰቡ ክለቦች መካከል አንደኛ ነው። ስለዚህ ወደ ድል ለመመለስ የሚያደርገው ፍልሚያ ይጠበቃል። ማንቸስተር ዩናይትድ ቀላል ጨዋታ እንደማይሆን ይታስባል። ጨዋታቸውን ይከውናሉ ሚ 14 ላይ። ሌላኛው በዕለቱ 14 ላይ የሚከናውነው ጨዋታ ተርፍ ሙር ላይ በርንሌን ከአርሰናል የሚያገናኘው ይህ ጨዋታ መርሃግብር ነው። በርንሌ እንደምናስታውስ በስኮት ፓርከር በሻምፒዮንሽፕ በጣም አስደናቂ መከላከል ጥንካሬ ያለው ፕሪንሽቶችን በተደጋጋሚ የሚያስመዘግብ አይነት ክለብ ነበረ። ነገር ግን ወደ ሊጉ ካደገ በኋላ ያላቸው ፐርፎርማንስ ምክንያቱም ሻምፒዮንሽፕ ና ፕሪሚየር ሊግ የጣት ደረጃው ለየቅል ስለሆነ ያንን አቋማቸውን ይዘው ለማዝለቅ እጅግ ተቸግሯል። ስኮት ፓርከርም በጣም አስከፊ ጊዜ ነው ያሳለፈ የሚገኘው። እናም በሜዳው አርሰናል ያስተናግዳል። ከጨዋታው አስቀድሞ ስኮት ፓርከር አርሰናል ከቆሙ ኳሶች ብቻ ነው ጥንካሬ የሚሉ ኳሰኝ ያልተረዱ ናቸው በማለት ሀሳብን ሰጥቷል። የአርሰናል የጥራት ደረጃ የላቀ ስለመሆኑ ምስክርነታቸውን ሰጥቷል አሰልጣኝ ስኮት ፓርከር ቢላ መንገድ። በአርሰናል በኩል አሰልጣኝ ሚካኤል አርቴታ ከጉዳት ጋር በተያያዘ ከጋብሪኤል ማርቲኔሊ ለጨዋታው እንደማይደርስ ሀሳብ ሰጥቷል። በአንጻሩ ዊሊያም ሳሊባን በተመለከተ እለተ አርብ ነበርና ፕሬስ ኮንፈረንሱን የሰጠው እለቱን በሚኖረን ልምምር ላይ ተገምግሞ ውሳኔዎችን የምናስተላልፍ ሆናል በሚል ሀሳብ ሰጥቷል። ከዚያም አለፍ ሲል ማርቲኔሊ ለምን ያክል ጊዜ የሚለው ቁርጥ ያለ ቀን አላሳወቀም መች ይመለሳል የሚለውን ጉዳይ። ከዚያም አለፍ ሲል እንደ ኖኒ ማድዌኬ፣ ማርቲን ኦዴጋርድ፣ ካይ ሃቨርዝን የመሳሰሉ ተጫዋቾች የመመለሻ ጊዜያቸውን በተመለከተ አሁን ላይ ቀጣይ ሳምንት ከተጫወቱ በኋላ ኢንተርናሽናል ብሬክ አለ። ከኢንተርናሽናል ብሬክ መልስ የመመለስ እድል አላቸው ብዬ ተስፋ አድርጋለሁ በማለት ሀሳቡን ሰጥቷል። ካይ ሃቨርዝ እንግዲህ የሊጉ ጅማሬ ወቅት ላይ ተጎርቶ ከሜዳ እንደራቀ ይታውቃል። ከዚያም ባለፈ ከቼልሲ ወደ ክለቡ የመጣው ኖኒማዶ ኬ ከማንቸስተር ሲ ጋር በነበረው ጨዋታ ጉዳት ገጥሞት ከሜዳ እንደራቀ ይታውቃል። ኦዴጋርድ እንደዚሁ የጉልበት ጉዳት ገጥሞት ለሳምንታት ከሜዳ መራቁ ይታውቃል። እነዚህ ሶስት ተጫዋቾች ከኢንተርናሽናል ብሬክ መልስ የምለስ ዕድላቸው ሊኖር እንደሚችል ተስፋ እንዳለው ሚኬል አርቴታ ሀሳቡ ሰጥቷል ከዚያም ባለፈ ጥሩ የውድድር ዓመት ለማሳለፍ የግድ በጨዋታዎች ላይ ቆራጥ መሆን አለብን፣ በማለት ሀሳቡን ሰጥቷል። ባለፉት ጊዜያቶች በትልቅ ጨዋታዎች ላይ ድል ያደረግንባቸውን፣ የተሸነፍንባቸውን ጨዋታዎች መለስ ሲያቸው እያንዳንዷ አጋጣሚ ዋጋ እንዳላት ትረድችበታል የሚል ሀሳቡን ሰጥቷል ሚኬል አርቴታ ከሜዳ ውጪ በርኔ ይገጥማል። አርሰናል በዘንድሮው ድራመት እጅግ ተሻሽሎ ከዚያም ባላፈ ደግሞ በጣም አስፈሪነቱ እንዲጎለብት ያደረገው ትልቁ የጥራት ደረጃው የስኳድ ዴብዙ ነው። ስኳድ ዴብዝ ምን ያክል በአንድ የሊግ ውድድር ላይ አስፈላጊ እንደሆነ ተመልክተናል። ምክንያቱም በካራቦ ካፕ ከብራይተን ጋር ሲጫወቱ ከቋሚ 11 ዎቹን እንዳለ ምናልባት ኤቨሬጅ ኤዜ ኖ ሊጠቀስ የሚችለው ሌሎቹን ተጠባባቂ ተጫዋቾችን ነበር የተጠቀመው። ግብ ጠባቂ ከፓሪዝ አባልሃን ከዚያም ባለፈ ቀይ ፉልባክም ቤን ዋይትን ነበር የተጠቀመው፣ ሞስኬራን ከፔሮሂን ካፔ ሉዊስ ስኬሊ አማካይ ክፍል ላይ እንደ ኖርጋርድ የመሳሰሉ ተጫዋቾችን የተጠቀመው ና አርሰናል ምን ያክል ጥልቀት ያለው የስብስብ ቡድን እንዳለው ማሳየን። ይህ ደግሞ አመቱ ረዥም ነው፣ የሊግ ውድድሮች አሉ፣ ኤፍ ኤ ካፕ፣ ካራቦ ካፕ፣ ቻምፒዮንስ ሊግ። ስለዚህ በእነዚህ ውድድሮች የተሻለ ውጤትን ይዞ ለመምጣት የስብስብ ጥራት ከዚያም ባለፈ የስኳድ ብዛት አስፈላጊ ነው። ይህንን በአርሰናል ደረጃ የተመለከተ እንገኛለን። ባለፈው ውድር ዓመት እንዴት ባለ መንገድ በቻምፒዮንስ ሊግ እስከዚያ ግማሽ ፍጻሜ ድረስ ሲጓዝ እንዴት ባለ መንገድ በጉዳት ሲታመስ እንደነበረ ያም ዋጋ እንዳስከፈለው ስናስተውል ነበረ። ዘንድሮ በተለይ አንድ ሬቤርታ መምጣት በኋላ እንዴት ባለ መንገድ በዝውውሩ ሲሳስፎ እንዳደረጉና ያም ደግሞ እንደጠቀማቸው የተመለከተ እንገኛለን። አርሰናል እንግዲህ በኦክቶበር ወር ሁሉንም ጨዋታዎች አሸንፎ ምንም ጎል ሳይቆጠርበት የመጀመሪያው በእንግሊዝ ባለታሪክ ክለብ ሆኗል። ምክንያቱም በቻምፒየንስ ሊግም በካራባው ካፕም በሊጉም ጎል ሳይቆጠርበት ነው ማሸነፍ ይችላል። በጣም ትልቅ ክብር ወሰን ነው። እናም ምን ያክል የመከላከል ጥራቱ ከፍ እንዳለ ማሳያ ነጥብ ሆኖ ይቀምጣል። ዛሬም ደግሞ መሪነቱን ለማስቀጠል የሚያደርገው ጨዋታ መርሃግብር ነው ተርፉሙ ላይ በርሊን ከሜዳ ውጭ የሚገጥም ይሆናል። ሌላኛው የዕለቱ ትልቁ መርሃ ግብር ቶተንሃም ሆትስፐር ከቸልሲ የሚያገናኘው ጨዋታ ነው። ይሄ ሁለቱን የለንደን ከተማ ክለቦች የሚያገናኝ ጨዋታ ነው። ኤንዞ ማሬስካ ከጨዋታው አስቀድሞ በተለይ ከሰሞኑ ኤንዞ ፈርናንዴዝ ና ካሴዶ በተወሰነ መንገድ ፊትነሳቸው የተሟላ አልነበረም። ነገር ግን ሞይሴስ ካሴዶ፣ ኤንዞ ፈርናንዴዝ፣ ጆዋ ፔድሮ ለጨዋታው ዝግጁ ናቸው በሚል ኤንዞ ማሬስካ ሀሳባቸውን ሰጥቷል። ከዚያም ባለፈ ሊያም ዲላፕ እንደምናውቀው ከጉዳት መልስ ተሰልፎ ተጫውቶ ነበረ ከውልፍስ ጋር በነበረው የካራባው ካፕ ጨዋታ ታዲያ በሁለት ቢጫ ካርድ ቀይ ካርድ ተመለክቶ ተመልክቶ ከሜዳ ወጣ። እርሳቸው ከዚህ ቀደም ቀይ ካርድ የሚመለከቱ አሊያም ደግሞ የተመለከቱ ተጫዋቾችን መቅጣት ሳይሆን ማስተማርን መርጣል የሚል ሀሳብ ሰጥቷል። ነገር ወደ ቅጣት ሊያምሩ እንደሚችሉ ጠቆም አድርገው ነበረ። ነገር ግን ሊያም ዴላፕ ይቅርታ ስለመጠየቁ እንደዚሁ ሀሳባቸውን የሰጡበት አጋጣሚ ነው ያለው በዚህ መንገድ ሀሳብ ሰጥቷል። ከዚያም ባለፈ ቶማስ ፍራንክ በጎ ነገሮች አሉ በስብስብ ረገድ ከጤንነት ጋር በተያዘ ክርስቲያን ሮሜሮ፣ ደስቲኒ ኦዶጊ እና ዊልሰን ኦዶበርት ለቼልሲ ጨዋታ ዝግጁ ስለመሆናቸው ቶማስ ፍራንክ ሀሳባቸውን ሰጥቷል። ከዚያም ባለፈ ግን ዶሚኒክ ሶላንኬ አሁንም እስከ ኢንተርናሽናል ብሬክ ድረስ ወደ ሜዳ እንደማይመለስ ሀሳብ ሰጥቷል። ዲያን ክሪሶቭስኪ፣ በጉዳት ለወራት ከሜዳ ርቆ የነበረው ተጫዋችም አሁን ላይ ሚቀርብ በሳሮች ላይ ልምድን አልጀመረም የሚል ሀሳባቸውን ሰጥቷል። ኮታ ታኪ ይሄ ክረምት ላይ ወደ ስብስቡ የተቀላቀለው በቅርቡ ወደ ልምድ እንደሚመለስ እንደዚሁ ሀሳብ ሰጥቷል። እናም በተለይ ክርስቲያን ሮሜሮን በተመለከተ አሁን ላይ ወደ ተቻለ በጤንነት እንደሚመለስ ተስፋ አለኝ የሚል ሀሳባቸውን የሰጡበት አጋጣሚ ነው ያለው። የቼልሲና የቶትናምን የቀደመ ሚመስላቸውን ስንመለከት ቶትናም ሆትስፐርስ ከ13 የሊግ ጨዋታዎች አንዱን ብቻ ነው ቼልሲን ያሸነፈው በአስሩ ሲሸነፍ በሁለቱ ነጥብ ተጋድቷልና፣ ቼልሲ ምን ያክል በቶትናም ላይ የብር አይነት እንዳለው ማሳያው። ሌላኛው ቼልሲ ካለፉት ስድስት የሊግ ጨዋታዎች አምስቱን ማሸነፍ ችሏል ናም ይህ ደግሞ ምን ያክል ሊበልጥ የተሻለ እንደሆነ ማሳያ ነው። እንደዚሁ አርሰናል ሰባት ጎሎችን ቼልሲ ስድስት ጎሎችን አስቆጥሯል በሊጉ ከማዕዘን ምት ቶትናም አምስት ያክል ጎሎችን ማስቆጥረው የለንደን ክለቦች ከቆመ ኳስ ምን ያክል የተሻለ አቅም እንዳላቸው ማሳያ ነው። ከዚያም ባለፈ ባለፉት ሁለት የውድድር ዓመታት ቶትንሃም ከማዕዘንምት በአርሰናል ብቻ ነው ጎል ማስቆጠር የሚበለጠው። አርሰናል 21 ጎሎችን ሲያስቆጠር ቶትንሃም 15 ጎሎችን ማስቆጠር ችኋል ይህም ከቆመ ኳስ ላይም ደግሞ ከማዕዘን ምት የተሻለ ጎል የማስቆጠር አቅም እንዳላቸው ማሳያ ነው። ከዚያም ባለፈ ደግሞ ሚኪ ቫንደቨን ይህ ኔዘርላንዳዊ የመሀል ተከላካይ በጣም የተለየ ጥራትን ይዞ ነው ዘንድሮ የመጣው። ለቶማስ ፍራንክ በጣም ተስማሚ ተጫዋች ሆኗል። በጥሩ መንገድ አቅሙ እያስመለከተ ይገኛል። ምሽት አመሻሽ ላይ በአንፊልድ ሮድ ሊቨርፑል ከአስቶን ቪላ ይጫወታሉ። ሊቨርፑል በጣም በሲዝኑ አስከፊ የሚባለው የውድድር ጊዜን እያሳለፈ የሚገኝ ክለብ ነው። በተደጋጋሚ ነጥቦችን እየጣላ ይገኛል። ካለፉት ሰባት ያክል ጨዋታዎች አንዱን ብቻ ነው ያሸነፈው። ይሄ በጣም መጥፎ ክብረ ወሰን ነው። ምክንያቱም ባለፈው ዓመት ሻምፒዮን የሆነ ክለብ ነው። ጅማሬው በጣም መልካም ነበረ። በዝውውሩ በገፍ ተጫዋቹን ወደ ስብስቡ የቀላቀለ ክለብ ነው። ስለዚህ በዚህ ልክ ፐርፎም ያደርጋል ብሎ ይጠበቅ አልነበረም። ነገር ግን ባለፉት ጨዋታዎች ፍራንክፉርትን ብቻ ነው በቻምፒዮንስ ሊግ ማሸነፍ እየቻለው። ከዚያ ጨዋታ በኋላም እንደዚሁ ሽንፈት ገጠበው ብሬንትፎርድ፣ እንዲሁ ደግሞ በካራባው ካፕም በሜዳው በፓላስ ተሸንፎ ከወዱ ተሰናበተና፣ በጣም መጥፎ ሂደት ላይ የሚገኝ ክለብ ነው። አርነስሎት ሪያን ግራቨንበርክን በተመለከተ ልምምድ እንደሰራና ለጨዋታው ዝግጁ እንደሆነ ተናግረዋል። ከዚያም አለፍ ሲል ግን አሌክሳንደር ኢዛክና ከርቲስ ጆንስ አሁን ላይ ወደ ልምምድ በጥሩ መልኩ አልሰሩም፣ 99.9 ፐርሰንት ለጨዋታው በስብስብ ውስጥ እንደማይካተቱ ሀሳባቸውን ጠቅሰዋል አሰልጣኝ አርነስሎት እናም ሊቨርፑል ከገባበት የውጤት ማጣት እንዴት ባለ መንገድ ይወጣል? አሁንም ከሰሞነኛ ብቃቱ ደግሞ ተሻሽሎ የቀረበውን አስቶን ቪላ ቪላ ነው በአንፊልድ የሚገጥሙት። አስቶን ቪላ ቪላ ባሳለፍነው ሳምንት እንደዚሁ ቪላ ፓርክ ላይ ማንቸስተር ሲቲን አሸንፎ ነው ወደዚህ ጨዋታ የሚመጣው። እናም ጠንካራ ተፏካሪ ሊሆን እንደሚችል ሊቨርፑል ይታስባል። ሊቨርፑል አሁንም የሚዛን መፋለስ እንዳለበት ያሳያል። ዝውውራቸውን ስንመለከት ወደፊት መስመር ያዘነበለ ነው። ከዚያም ባለፈ ሉዊስ ዲያዝን ማጣታቸው እንደዚሁ በመስመር ስፍራ ላይ እርግጥ ነው ኮዲ ጋክፖ በጣም ጥሩ ፐርፎርም እያደረገ ነው የሚገኙ ነገር ግን አንድ ተሰላፊ ተጫዋች ብቻ ዓመቱን ሙሉ እንዴት ባለ ውጤት ያዘልቃቸዋል? በጣም አሳሳቢ ነው። እናም ፊት መስመር ላይ ያዘነበለ ዝውውር ሂደት ማሳለፋቸው አመካይ ክፍል ላይ አሁንም የአሌክስ ማካሊስተር የአቋም መዋዠቅ፣ በመከላከል ስፍራው የቨርጂል ቫንዳይክና የብርሃይማ ኮናቴ አሁንም በወጥነት ብቃት አለመዝለቅ፣ ሚሎስ ኬርኬዣ አሁንም ወጥነት ያለው ብቃት ያስመለክት አይገኝም። ትሬንት ላልተኩትም፣ ምክንያቱም ጀርሚ ፍሬምፖንግ ወደ ዊንግ ባክ ባህሪ ያለው ተጫዋች ነው። እርሱም በጉዳት ለሳምንታት ከሜዳ ርቋል። ስለዚህ በጣም መጥፎ የሚባል ጊዜ ላይ ይገኛል። ሊቨርፑል ነገር ግን ወደ ውጤት ለመመለስ አሁንም በእለቱ የሚደረገው ምርሃ ግብር ሊቸገና ሊፈተን እንደሚችል ይታስባል። ሌሎች ጨዋታዎች አሉ። ክራቨን ከቶች ላይ ፉልሃም ከወልብስ ይጫወታሉ። ሸረስ እንደዚሁ ደግሞ ክሪስታል ፓላስ ከብሬንትፎርድ ጨዋታቸውን ይከውናሉ። በጣም ጥሩ ጨዋታ እንደሚሆን ይታስባል። ብራይተንንቮቫርቤን ክሊድስ ጨዋታቸውን ይከውላሉ። በዚህ መንገድ ምርሃ ግብሩ ቀጥሎ ይደረጋል። ወደ ስፔን ልውሰዳችሁ። በስፔን ላሊጋ የሚከናወኑ ጨዋታዎች አሉ። በኢስታዲዮ ዴላ ሴራሚካ ቪያሪያል ከራይ ቫይካኖ ይጫወታሉ። ቪያሪያል በጣም ጥሩ የሚባል አጃምር ያደረገ ክለብ ነው። ሌላኛው አትሌቲኮ ዲ ማሪድ ከሴቪያ ጋር ይጫወታሉ። ባለፈው ሳምንት በጣም ተጠባቂውን ጨዋታ በቤንቶ ቪያ ማሪድ ራይ ቤቲስን አሸንፈው ነው የሲሞኒ ልጆች የተመለሱት። እናም ከሴቪያ ጋር ይጫወታሉ። ሌላኛው የዕለቱ ተጠባቂ መርሃ ግብር የባስክ ደርቢ ይደረጋል። አንዩታ ላይ ሪያል ሶሴዳድን ከቢልባኦ ጨዋታው ያገናኛል። ዘንድሮ ሶሴዳድ በጣም መጥፎ ጊዜ ያሳለፈ ይገኛል። በሊጉ 17ተኛ ደረጃ ላይ የሚገኘው እርግጥ ነው የባስኩ ክለብ በጣም ወሳኝ ተጫዋቾችን እያጣ ይገኛል። በቅርቡ እንኳ እንደነ ሚካኤል ሜሪኖ የመሳሰሉ ተጫዋቾችን ባለፈው ደግሞ ክረምት ላይ ዙሜ ዙሜንዲ፣ እንደዚሁ አቶታል ማርቲን ኦዴጋርድ፣ አሌክሳንደር ኢዛ ኢዛካ፣ ደግሞ ታኬ ኩቦ ነው። በቀጣይ የሚቀረው ሚካኤል ኦያርዛባል በዛው የሚዘልቅ ይመስላል። እናም የተጫዋቾቹን ከትልቅ ክለቦች መነጠቁ በውጤቱ ላይ የራሱ ሆናል ተጽዕኖ እየፈጠረበት ይገኛል። ከቢልባኦ ጋር ይጫወታሉ በባስክ ደርቤ ሪያል ማድሪድ ከቫሌንሲያ ምሽት አምሳ ላይ የሚደረግ ሌላኛው የቤርናባው ጨዋታ ነው። ባሳለፍነው ሳምንት ቤል ክላሲኮ ታላቁ ደርቢ ድላ አድርጎ ነው የተመለሰው ሪያል ማድሪድ። እናም መንገዳቸው በጣም ሰናይ ሆኗል አሁን ላይ ለሎስ ብላንኮቹ። እናም ጃቢ አሎንሶ በተቻለው መንገድ በእርሱ ቅርጽ ውጤቶችን እያመጣ ነው የሚገኘው። ኪልያን ባፔ የ2024/25 የወርቅ ጫማ አሸናፊነቱን ተቀብሏል በቤርናባው። እናም ደግሞ ይበልጥ የቡድኑ መንፈስ ላይ ተቻለ የተሻለ ነገር ይዞ እንደሚመጣ ይታሰባል። ቫሌንሲያን ይገጥማሉ። ሌላው በሴሪያ የሚደረጉ ጨዋታዎች አሉ። ኡዲኔዜ ከአትላንታ ጨዋታቸውን ያደርጋሉ። ናፖሊ ያለፈው ዓመት ሻምፒዮን ከኮሞ ጋር ተጠባቂ ጨዋታ ነው። ምክንያቱም ኮሞ በሴስክ ፋብሪጋስ ስር በጣም ይበልጥ የተሻለ የመጣ ክለብ ሆኗል። ከናፖሊ ጋር ይጫወታሉ። ክሬሞኔሴ ከዩቬንቱስ ሌላኛው መርሃ ግብር ነው። ዩቬንቱስ ኢጎር ቱዶርን አሰናብተው ሉቺያኖ ስፓሌቲን መሾማቸው ይታወቃል። ኢጎር ቱዶር ተቻላቸው መንገድ ለውጥ አድርገው ነበረ የቱሪን ክለብ ላይ የተሻሻለ ክለብ ማድርገው ነበረ። ነገር ግን ከውጤት አንጻር ትንሽ አርኪ አልነበረም ውጤታቸው። በስፓሌቲ ተተክተዋል። ክሮምኔንሴን ይገጥማሉ ከሜዳቸው ውጭ። በቡንደስሊጋ ሀደንሄም ከኢንትራክ ፍራንክፉርት ይጫወታሉ። ኡኔን በርሊን ከፍራይቡርግ ሌላኛው መርሃ ግብር ነው። ዛንከትስ ፓውሊ ከቦሩሲያ ሞንቸግላባ የለቱ መርሃ ግብር ነው። ሌላኛው ተጠባቂው መርሃ ግብር በሬድቡል አሬና ሬድቡል ሌብዝሽ ከሱት ጋር ይጫወታሉ። በሊጉ ጠንካራ ከሚባሉ ክለቦች መካከል የሚጠቀሱ ናቸው ሁለቱ የጀርመን ክለቦች፣ የተጠባቂ መራግብራቸውን ያደርጋሉ። ሜንዝ ከቫርደር ብሬመን ሌላኛው የዕለቱ ጨዋታ ነው። የሊጉ መሪ ባየር ሙኒክ ባሊያንዝ አሬና ከባይ ሊቨርኩሰን እንዲሁ በዕለቱ ተጠባቂ መራግብራቸውን ያደርጋሉ። እንግዲህ ከአንድ ዓመት በፊት ቢሆን ይህ ጨዋታ በጣም እጅግ የብዙዎችን ቀልብ እንግዲህ የሰረቀ ጨዋታ ይሆን ነበር ነገር ግን አሁን ላይ ሊቨርኩሰን ተዳክሙ ባቫሪያዎቹ ደግሞ የማይቀመስ ክለብ ሆኖ ነው የሚገናኙት። በተለይ ሊዩስ ዲያዝ በእግር ኳስ ሕይወቱ ከወሰናቸው ትልቅ ውሳኔዎች መካከል አንዱ ወደ ባየር ሙኒክ ማምራቱ ነው። ምክንያቱ ሊቨርፑል በውጤት ማጣት ውስጥ መገኘቱ አይደለም። ነገር ግን እርሱ ወደ ባቫሪያዎቹ ቤት ካመራ በኋላ በስታቶቹ በጣም ይደንቃሉ። ጎሎች ያስቆጥራል። የሜዳ ላይ ፐርፎርማንሱ በጣም ድንቅ ነው። እናም ሊዩስ ዲያዝ በጣም ትልቅ ውሳኔ ነው ወስኖ ወደ ባየር ሙኒክ ማምራቱ እጅግ አስፈላጊ ሆኖ ነው የተቀመጠው ሌላኛው በፍራንስ ሊግ ፓሪ ሰን ዠርማ ከኒስ ይጫወታሉ በፔዥ በኩል እንደምናውቅ ከሎሪዮ ጋር ሲጫወቱ በሳምንቱ አጋማሽ የክለቡ ሳይ ተጫዋች ዴዚሬ ዱዌ ተጎድቶ ለወራት ከሜዳ እንደሚርቅ ይጠበቃል እንግዲህ በስትሬሸር ነበር የወጣው ከዚያ አለፍ ሲል ከጨዋታው መጠናቀቅ በኋላ በክራንች ነበረ ስንመለከት የነበረው እናም ዴዚሬ ዱዌ ዘለግ ላሉ ሳምንታት ከሜዳ እንደሚርቅ ማሳያ ነው ኒስን ይገጥማሉ ሞናኮ ከፓሪስ ፉትቦል ክለብ ጮታችሁን ያደርጋሉ ያሉ በስታሪ ሉዊዝ ሁለተኛ፣ ሌላኛው ኦግዜርን ከኦሎምፒክ ዴ ማርሴ የሚያገናኙ ሌላኛው ጮታ መርሃ ግብር ነው። እንግዲህ ማርሴ ፔዥ ነጥብ ሲጥል አብሮ ይጥላልና ይህንን መጠቀም አልቻሉም። የሮቤርቶ ዲዘርቤ አሁንም ከኦግዜር ጋር ከሜዳቸው ጮታቸውን ይከውናሉ። በዚህ መንገድ የአውሮፓ ታላቅ ሊጎች ተደርገው እለቱን ይውላሉ ያመሻሉ። የዕለቱ ቆይታችንን ይመስል ነበር። ተፈራ ታመነህ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳለፍ ያለው ለነበረን ቆይታ እጅግ ከልብ አድርግ ያመሰግናለውኝ። ብሩ ጊዜን ተመኘው።